ሰላም ጋይሶች፣ ዛሬ የሚገርም ቻሌንጅ ለመሱድ አዘጋጅተንለት። ከዚህ በፊት ሽሮ ሰርተህ ታውቃለህ? እኔ እንጃ። ትንሽ ግን ሰርቻ። እንድትቀም ያውቃል። ዛሬ ለመሱድ 200 ብር ይሰጠዋል። ሙሉ ግብአቱን ራሱ ያዘጋጃል። ሽሮ ይሰራልናል። ምን እንደሚመስል እንቀምሰዋለን። ስትሬት ታደርገኛለህ? እሺ። ተከተሉን ጋይሶች። እሰራዋለሁ ግን ሽንኩርት ራሱ መክተል ትችላለህ? በደንብ አርጌ ነው። አሁን የሄድን ያለነው ወደ ገበያ ነው። ገበያ ቤት በኩል ነው። እዚች ጋ ኳስ አገኘን። መጥተው ውስጥ እዚች ጋ ኢቴም እየሞከርን ነበር። ሞከርን ሞከርን በጣም ሞከርን። ከዛ በኋላ እስኪተካከል ብለን ውስጥ ገባን። ምን ታስባለህ ስለ ኬኩ? ምን እያረክን ገበያ ውስጥ እንደርስ ድረስ ማረጋገ ሽሮ ለመስራት ኬክ ትበላለህ? ማረጋገ ያ ጋይሶች ልናወጣ ነው ብር ያለ ኢቴም በቴክኖሎጂያ እናወጣለን። ይሄንን እንነካለን። ጋይሶች ያው አውጥተናል ሁለት መቶ ብር፣ የሚያስፈልጉንን ግብዓቶች እንገዛለን። ተከተሉ። ግን ሰው ያው በእግር ሲሄድ አይተዋያቁም እዛ ጋር ለምደውኛል። ለዛ ዩቱብ መስራት ትንሽ አቁም የነበር ቲክቶክ ላይ ነበር ሀሳቤን ያደረኩት የነበረው፣ አሁን ግን በዩቱብ ተመልሻለሁ። አሁን ሽሯችንን እንሰራለን። የለመድናትን ጎረቤቴን ኗሪን ዘመዴን ሁሉም ቢጠፋ የማይጠፋኝ ሽሮዬን እንሰራታለን። መሱድ ያው ምንም ነገር አያውቅም፣ ምን እንደሚገዛም አልነግረውም። ምንም ማንም ሳይነግረውም ሁሉም ነገር የሚያደርገው በራሱ ነው። አማር ሽንኩርት፣ እሺ፣ ሽሮ እና በርበሬ። በነጮ ምን ሰራ? የሆነ ደግሞ እርድ እንገዛና፣ አሁን አንተ በምንድን ነው የምትሰራው? እኔ በቀዩ። በቀዩ አወል ጋ እስኪ ጨው እንግዛ። ጨው የመጀመሪያ የቲክቶክ ቪዲዮ መስሪያ ክሱቅ

የምኑን ነው የምትገዛው? የቅጠሉ። የሆነ አመሳው። የቅጠሉ እየፈሰሰብህ ነው። ጨው ሊያዝልኝ። ኧረ አልፈሰሰም። በርበሬ ልገዛ ነው። ስንት ብር ነው? 150 ብር። ለበርበሬ 150 ብር ካወጣን ማስ ብሩ አለቀ ማለት ነው። ኧረ ትንሽ ነው እንጂ ሽንኩርት አለ። ቀዩ ቀዩ

አንድ ላይ አድርጌ ነው። አረ ግን ትንሽ ቀንሽልን። አባይ እኮ አባይ እኮ አባይ ተገድቧል፣ ለዛ ትንሽ ቀንሽ። አረ ግድ ነው ግድ ነው። አንድ ቲማቲ ብማ ምርቃት አባይ ተመርቋል፣ ለዛ በቃ አንድ ምርቃት ግድ ነው። ያሳድግ ብላ ምርቃት። አንድ አንድ ከሰል ነው ራሴ አንዴ ፈተና ውስጥ የገባሁት ከካሜራ በኋላ ግን ትሰጠኛለህ። ይሄ ነው ጊዜው። ድሮ በሁለት መቶ ብር ቤት ይገዛ ነበር። አሁን ግን በሁለት መቶ ብር እንኳን ቤት

በመቶ ሺህ ብር እንኳን አሮፒናር ሞተር አይገዛም። ሞተር አይገዛም። ጋይ የህጻናት ሳይክል ባለ አራት እግሩ ሳይክል

የመጀመሪያ ቻሌንጅ ይሄንን ከስል ማቀጣጠል ነው። ትጀምራለህ። ቻሌንጅህን ተቀብለሃል። እንደሰርልማ ስለአለእሱ ስለአለእሱ ከሲስተር ተማር። ነሱር ቻሌንጁን ወድቋል። የመጀመሪያውን ቻሌንጅ ማቀጣጠል አልቻለም። አሁን መክተፍ በጣም እንደሚችል ተስፋ እናደርጋለን። አቃለው በቃ ግማሾች አልፈልግም። ጠምሻም ጎረቤት ለእኔ ዘይት አበድሪኝ ስላት አሁን ማስተው አላማ በኋላ ቡና አስጠጣት እንደ በግ ኖሪ ተበይ እንደምንድን ነው ምን ሆሮ እንዴት ድቅቅ እንዳለ እንመልከተው። በተቃራኒው ይሄ ጎመን ዘር ነው የሚመስለው። ጋሼ እኔ ወረወት ነው የተሰማ ስከተፍ የመጀመሪያ የነዚች ጋር ከጀርባ ብዙ ሰዎች እያገዙ ነበር። ይሄ ነገር ለህጻናቶች አይሞከርም። አንተ ስለም ሞከር ካላችሁ ደግሞ እኔ ከኋላ ብዙ ሰው እያገዙ ነበር። ይሄ ደግሞ የመጀመሪያ ስለሆነ ነው እንጂ መጨረሻ ላይ ደም ላይ ትንሽ አደግስል፣ በጣም ምርጥ አድርጌ እንደምሰራ ተስፋ አርጋለሁ። ወይኔ ነፍሱን እና ይህን ነጭ ሽንኩርት ደግሞ ከየት ተመጣ ትላላችሁ? የገዛውት የገዛውት ሌላ ነበር፣ ግን ይህን አልገዛውም ነበር። ከጎረቤት ተበድረን ያቺን፣ ጠናም ጎረቤትችም ብቻ ትሰጣለች። ሽሮዋችን እየደረሰ ነው። አሁን ሽንኩርት ከተፋውን በሚገርም ሁኔታ አጠናቆታል። እስቲ ቀጣዩን ደግሞ እኔ እንዳያቃልጥልሽ ስትከፍት እንት ነው። ለምን ታስቸግራለሽ? በርበሬ ካላችሁ በርበሬ እስከተን ነው። ቴክኖሎጂ እንዲመስል ወላሂ በርበሬ ብቻ ተጨምሮበታል። ምጥን ነው መስለሆይይይበ ጠጥ መሰለ ተው፣ እንዳትቀጥል ሁለቱም ባለሙያ እኮ ናቸው። እኮ እንትኑ ነው ጠዋ ማንኪ አሁን አንድ

ሳይንቲስት ዛሬ እንጀራ ደግሞ ከጎረቤት እንደምንም ብለን ተበለ ማምጣን ተበድረን

ወላሂ ከዛ መጨረሻው ስሯችን ደርሳለች። በጣም የሚጣፍተው ኦማይ ጋድ፣ ከአስር ነው የሰጠኝ። እና እስካሁን ድረስ ስላያችሁ ነው በጣም አመሰግናለሁ። ፎሎ ላይክ ያላረጋችሁ ፎሎ ላይክ አድርጉ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ድረስ ባይ።